ትቆሜ አሁን ጀምሪና ከዛ አተንሻውርቶች ቁጭ ትያለሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረምላ ለማ ፔጅ ተከታታዮች እንዴት ናቸው? እንዴት ገርማችኋል? ዛሬ እንግዲህ እንደምታዩት ወይና አምባ የሚሄድ 15 ሜትር መጅሊስ ነው። እንግዲህ ይሄ የምታዩት ለሁለት እህትማማቾች በአንድ የተሰራ ነው። በጣም የሚያምር ኳሊቲ መጅሊስ ነው። እንደምታዩት እንደ ሊታጠብ ተደርጎ ነው የተሰራው ያው እንዲታጠብላቸው ምንም አይነት ቅርጽ አልወጣም፣ እንደምታዩት ነው። ቦንድዱን ጥንካሬውን በደንብ ማየት ትችላላችሁ። ንቅንቅ አይልም። ኦሪጂናል ቦንድድ እንደምንጠቀም ያው ብዙዎቻችሁ ታውቃላችሁ፣ ብዙዎቻችሁ ምስክር ናችሁ። እንግዲህ ይሄ መጅሊስ ወይናም ባሊ ገባ ነው። በጣም ነው የሚያምረው። እኔ ከምንም በላይ በጣም የወደድኩት መጅሊስ ነው። አስራ አምስት ሜትር ነው፣ በነገራችን ላይ ለሁለት ሰው ነው የሚሆነው። እንግዲህ ወደ አረንጓዴ ከለር ነው። ግን እንደዚህ አይነት ሻይኒ ጨርቆች ብዙ ጊዜ ከለራቸው ይዋልላል። ለእናንተ ምን አይነቱ ነው እንደሚታያቸው አላቅም። ከአረንጓዴም ከሰማያዊው ወጣ ያለ ደስ የሚል ከለር ነው። እንሻላህ እንግዲህ ወይን አምባዎች ይህን የመሰለ መጅሊስ ወደ ሀገራችሁ ሊመጣ ነው ማለት ነው። ጠረጴዛውም እንደምትይዋት ቆንጆ ጠረጴዛ ናት፣ እየተደረገላት በብዙ አይነት መልኩ መደርደር ትችላላችሁ። ይቺን ጠረጴዛ እንደዚህ አበባ አስመስላችሁ መደርደር ትችላላችሁ። ካልፈለጋችሁም ደግሞ እንደዚህ ተደርጋም መደርደር ትችላለች ማለት ነው። እንደ ፋሽን አላቸው ብዙ አይነት ማለት ነው። እንደዚህ ተደርጎ መደርደር ይችላል ማለት ነው። በጣም ነው የሚያምሩት እንደምትወዱት አልጠራጠርም። ኢንሻላህ፣ መጅሊስ የተለያየ የቤት ዕቃ ፍሪጅ፣ ኤሌክትሮኒክስ ነገር ማንኛውንም ነገር ማዘዝ የምትፈልጉ ሰዎች ከስር በማስቀምጥላችሁ ቁጥር ማዘዝ ትችላላችሁ። ደውሉልን ፍጣናች ምላሻችን ፈጣን ነው ማለት ነው። ወንድ ልጃችንንም ደግሞ ጨርቅም፣ ቤተሰብ እዚህ በቅርብ ያላችሁ በአካል መጥተው ማዘዝ ይችላሉ። አድራሻችን አራዳ ነው፣ መጥታችሁ ጎብኙን። እንዲሁም መጋረጃ፣ ምንጣፍ የምትፈልጉም እሱን የሚያሟላለ። ብዙ ጊዜ የመጅሊስ አለካክ እንዴት ነው የምትሉ ሰዎች ስላላችሁ እሱን ነገር ላሳያችሁ ማለት ነው። ከዚህ ኮርነር እስከዚህ ኮርነር ያለው አንድ ልኬት ነው የሚባለው። ለምሳሌ አራት ሜትር ከሆነ ከዚህ እዚህ ድረስ አራት ሜትር ተብሎ ይለካል ማለት ነው። ይሄ አንድ መስመር ነው። ሁለተኛ ስትጨምሩ ከዚህ እዛ ድረስ ሶስት ሜትር ተኩልም ሆነ ምንም ልኬቱ እንደዚህ ሲሆን ኤል ሆነ ማለት ነው። ሶስተኛ ልኬት ሲኖር ደግሞ ከዚህ ኮርነር እስከዚህ ያለው ሲሆን ደግሞ ዩ ይሆናል። እንደዚህ ማለት ነው። ይሄ አሁን ሶስት ልኬት ነው። ይሄ መጅሊስ ሶስት ልኬት ነው የሚደርሰን ማለት ነው። ለምሳሌ አራት ሜትር አምስት ሜትር ሶስት ሜትር ሊሆን ይችላል። ለቲቪ፣ ለቁም ሳጥን ለሆነ ማስቀመጫ የምታነሱትን ቦታ አንስታችሁ የግርግዳችሁን ቁመት ነው የምትለኩት። ሌላ የሚለካ ነገር የለም። ብዙ ሰዎች አሁን ረጅም ሜትር ታዙኝና ሁለት ኮርነር አርጊው ወይ ሶስት ኮርነር አርጊው ትላላችሁ። እንደዛ አይነት ትእዛዝ የለም። መጅሊስ ቤታችሁ ላይ ሂዶ ልክክ የሚለው በትክክል እንደዚህ መለካት ስንችል ነው እና በጣም የሚከብድም አይደለም። ሄዳችሁ ለኩልን ምናምን ለምትሉ ሰዎች ቤተሰብ ሜትር ካላቸው ከአንዱ ጥግ እስከ አንዱ ጥግ ድረስ ግርግዳውን ይለኩታል። ከዚህኛው ደግሞ እስከዚህኛው ድረስ የቤቱን ኮርና ያወጡታል ማለት ነው። እቺ ኮርነር አሁን ሁለት ሜትር ናት። ከዚህ አንድ ሜትር ናት፣ ከዛ አንድ ሜትር ናት ኮርነሯ ማለት ነው። እቺ ሁለት ሜትር ናት፣ ይሄኛውም እንደዛው። አሁን ይሄ ፊት ለፊት ያለው ሶስት ሜትር ነው ማለት ነው። የተደረደረው የኮርነሩ የኮርነሩ አንድ ሜትር ይሄ አሁን የተቀመጥኩበት አንድ ሜትር ካስር ሁለት ሜትር ሶስት ሜትር ከአስር ማለት ነው። እና ሁለት ሜትር አለ አንድ ሜትር አለ እንደ ልኬታችሁ መሰራት ይችላል። እንሻላህ በቀጥ ውዶቹ፣ እንግዲህ ይሄ ደግሞ ሁለተኛው መጅሊስ ነው። ሀይቅ የሚሄድ መጅሊስ ነው። የፋጡማ መጅሊስ ነው ማለት ነው። እንግዲህ ሲልቨር በፍላወር ነው የተሰራው። በጣም ነው የሚያምረው። ከዚህ በፊት በቡኒ ሰርቼዋለሁ ይሄን መጅሊስ ቡኒ አድርጌ ቆሻሻ እንዲችል ተብሎ በጣም ነበር ያም የሚያምረው። ይሄ ደግሞ ፍክት ብሎ በጣም ነው ውበት የሰጠው። እነዚህ ጨርቆች ጠንካራ ጨርቆች ናቸው። እንደምታቸው ኳሊቲ ጨርቅ ስለሆነ ጠንካራ ስለሆነ እንደምታዩት ውጥር ብሎ ውበቱ ራሱ ለየት ይላል ማለት ነው። ብዙዎቻችሁ መጅሊስ ስታዙኝ በዚፕ አርጊው ትሉኝ ያላችሁ። መጅሊስ ያለ ዚፕ አይሰራ ምቶች ሁሉም መጅሊስ ሲሰራ በዚፕ ነው የሚሰራው። ግን በዚፕ የሚሰራው አውልቃችሁ እንድታጥቡት ምናምን አይደለም። አሁን ለምሳሌ የቅዱሙ መጅሊስ ምንም አይነት ቅርጽ ስለሌለው፣ ልሙጥ ስለሆነ አውልቆ ማጠብ ይቻላል ማለት ነው፣ ልሙጥ ስለሆነ። ይሄ ግን አሁን ደረጃ ይባላል። ይሄ ደረጃ መጅሊስ አውጥተን የምናጥበው ከሆነ ይሄ ወደ ውስጥ እንዲገባለን ተወጥሮ ማስቲሽ ተደርጎበታል። ዚህም ጋር ማስቲሻል ነው። ይሄንን ነቅለን ነው እንግዲህ እንትን የምንለው እና በዛ አጋጣሚ ድጋሚ እንደመጀመሪያው ላይ ወጠርላችሁ ይችላል። ስትታገሉ ለማስገባት ወይምን ምን ስትሉ ደግሞ በወንድዱ ልትታረፍሩ ስለምትችሉ እንደዚህ አይነት ደረጃ ካሰራችሁ ባታወጡት ይመረጣል። ኖርማሊ እዚሁ መጸዳት ይችላል። መጅሊስ ረጅም ጊዜ መጠቀም ትችላላችሁ። ከዛ ደግሞ አሁን ለምሳሌ ይሄንን ልብስ ወዳውኑ ብታሰሩለት በልብሱ ሁል ጊዜ ትጠቀማላችሁ። በዓል ላይ ወይ የሆነ ፕሮግራም ሲኖራችሁ ደግሞ ልብሱን አውልቃችሁ በራሱ በመጅሊሱ ጨርቅ መጠቀም ትችላላችሁ። እንግዲህ ኢንሻአላህ እንደምትወዱት አልጠራጠርም። በሲልቨር መጋረጃ ነው የታሰበው። ከሲልቨርም ውጭ ደግሞ በጎልደንም መሆን ይችላል። በጎልደንም መጋረጃ መሆን ይችላል። ራሱ ጎልደን ስላል እና ይሄን ይመስላል የዛሬ መጅሊስ። እንደምትወዱት አልጠራጠርም ኢንሻአላህ። ማዘዝ የምትፈልጉ ደግሞ ከስር በሚቀመጥላችሁ ቁጥር ማዘዝ ትችላላችሁ። ኢንሻአላህ ላይ ደግሞ እናንተን ሊመጥናል ያስተምራል የምለውን ቪዲዮ ይዤ እመጣለሁ። አዳዲስ እቃዎችም አዳዲስ ነገርም ከመጣ ወደ እናንተ አቀርባለሁ ኢንሻአላህ። እዘዙ፣ ደውሉ። አላህ ሀገራችንን ሰላም ያድርግልን። ሰላም አለይኩም ወራህመቱላሂ ወበረካቱ።